የዘንድሮን የኢሬቻ በዓል በአዲስ አበባ ከተማ በድምቀትና በተለየ ሁኔታ ለማክበር የተለያዩ ስራዎች በመሰራት ላይ ይገኛሉ። ከእነዚህም ዝግጅቶች መካከል ማህበረሰቡን ተጠቃሚ ለማድረግ የሚዘጋጁ ኤግዚቢሽኖችና ባዛሮች ተጠቃሽ ናቸው። የአዲስ አበባ ከተማ አስተዳደርና የኦሮሚያ ክልል በጥምረት ያዘጋጁት የኢሬቻ ኤክስፖና ባዛርም በአዲስ አበባ ኤግዚቢሽን ማዕከል ተከፍቷል። በኤግዚቢሽኑም የኢንዱስትሪና የግብርና ምርቶችም ለማህበረሰቡ በቅናሽ ዋጋ በመቅረብ ላይ ይገኛል። ኤክስፖን የከፈቱት የአዲስ አበባ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ ባዛሩ እሬቻን በድምቀት ለማክበርና ማህበረሰቡን ተጠቃሚ ለማድረግ ታስቦ እንደተሰናዳ ገልጿል። ሀገራዊ የሕዝብ እሴት የሆኑ ትልልቅ የአደባባይ በዓላትን ለማክበር የሚያስችሉ ትልቅ ምቹ ሁኔታዎች በመፈጠራቸው ይህንንም በማድረጋችን እንደዚህ አይነት ትልልቅ የሃይማኖታዊና ባህላዊ እንዲሁም ደግሞ ህዝባዊ በዓላትን ለማክበር የሚያስችል እድል ስለተፈጠረ ዛሬ በኢሬቻዋ ዜማ ኤግዚቢሽንና ባዛርን ስንከፍት በፍጹም ደስታና በአብሮነት ስሜት መሆኑን ላበስብላችሁ እፈልጋለሁ። የአዲስ አበባ ባህልና ኪነ ጥበባት ቢሮ ኃላፊ ዶክተር ሂሩት ካሰው በበኩላቸው ሬቻ የሰላም የፍቅርና የአንድነት በዓል መሆኑን አውስተው በዓሉን ስናከብር ባህላዊ እሴቱን ሳይለቅ ሊሆን እንደሚገባ አስገንዝበዋል። ለሬቻ ባህል ግብአት የሆኑ በተለይም ሬቻ ባህልን ስናከብር እሴቱን በጠበቀ አንድነትን፣ ፍቅርን፣ ሰላምን፣ ምስጋናን መሰረት በማድረግ ማህበረሰቡ እንዲያከብርና የህብረተሰቡን ትስስር ለማጠናከር የሚያስችል ልዩ ባዛርና ኤግዚቢሽን ተዘጋጅቷል። በተዘጋጀው መጠነ ሰፊ ባዛር ላይም ምርቶቻቸውን ለማህበረሰቡ ለማቅረብ የተዘጋጁ የተለያዩ የግብርናና የኢንዱስትሪ ምርቶች አምራቾችም ለማህበረሰቡ ጥራት ያለው ምርት በቅናሽ ዋጋ በማቅረብ ላይ እንደሚገኙ ገልጸውልናል። የግብርና ምርቶቼ ሰብልና ተክልትዬን የመጣሁት እንዲሁም ፍራፍሬ በዚህ በባዛር በኢሬቻ ባዛር ኤክስፖ ላይ ምርቱ አሁን ገበያ ላይ አውለናል። በዝቅተኛ ዋጋ እንደምታይ ህዝቡ ተረባርቦ በዝቅተኛ ዋጋ እየገዛ ነው። የኢሬቻ ኤግዚቢሽን ላይ ይዘን የቀረብ ነው። የተቆላና የተፈጨ ቡናን ይዘን የቀረብ መሆኑን እገልጻለሁ። በዚህ ኤግዚቢሽንና ኤክስፖ ላይ ያቀረብ ነው እንቁላልና የዱቄት ነው ዱቄት በሶስት ደረጃ ላይ ነው ያለው። በሶስት 3 ያቀረብ ነው ባለ አስር ባለ አምስትና ባለ ያቀረብ ነው ያቀርብነው ብዙ አይነት እንትሮች ምርቶች ነው ያለው። ዋጋው በጣም በአሁን ላይ በአሪፍ ዋጋ ይሸጥን ነው ህብረተሰቡም ደስ ብሎት ይሄው እየገዛ እንዳለ ላይያችሁት ነው። ላምራሹ ማህበረሰብም ከቅርብ ጊዜ ወዲህ በተፈጠረ ምቹ ሁኔታ ምርታቸው ላይ እሴት በመጨመር ከሀገር ውስጥ ፍጆታ በተጨማሪ ለዓለም ገበያ በማቅረብ ላይ እንደሚገኙ ለኤምኤን ነግረዋል። ቡና አቅራቢና ቡና ፕሮሰሰር ነን። ሮስትም እናደርጋለን። ቡና የተለያዩ ፕሮሰሶች አሉ። ከፋርም ጀምሮ እስከ ሮስት ፕሮሰስ ድረስ እስከ ኤክስፖርት ድረስ እንሰራለን። ለምንድን ነው በጥሬ ቡና ብቻ ኤክስፖርት አድርገን ስራችን የምንሰራ በማለትና የተቆላና የተፈጨ ቡናን የድሮውን ስራ መሰረት በማድረግ ግብአቱን ከዛ መሰረት በማድረግ ይሄንን የተፈጨና የተቆላ ቡናን ለሀገር ውስጥ ገበያ እያቀረበ ይገኛል። የ2018 ኢሬቻ በዓል በመጪው መስከረም 24 ሆራ ፊንፊኔ በአዲስ አበባ የሚከበር ሲሆን መስከረም 25 ደግሞ ሆራ አርሰዲ በቢሾፍቱ ከተማ በድምቀት የሚከበር ይሆናል።